ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? አድናቆት ክፍል ይባላለሁ። ዋናው ቻናሌ ላይ በተደጋጋሚ ስለ ሚኒስትሪ ስጠይቁኝ ነበር። ከዚህ በፊትም እሰራላችሁ ስለነበር ማለት ነው። ስለዚህ በዛሬው ዕለት ተለቋል፣ በቀላሉ እንዴት መመልከት እንደምችሉ አሁን አሳያችኋለሁ። ምንድን ነው የምታደርጉት? ማንኛውንም ብሮዘር መጠቀም ይቻላል። ለምሳሌ እኔ ጉግል ላይ ላሳያችሁ። ከላይ ትመጣላችሁ፣ ሰርች ማድረጊያ ዋጋ። ከዛ በኋላ ኤኤ ዶት ሚኒስትሪ ዶት ኢቲ ብላችሁ ሰርች ታደረጋላችሁ፣ ትጽፋላችሁ ይህንን ወይም ደግሞ ግሬድ ኤት ሚኒስትሪ ኤግዛም ብላችሁ ማድረግም ይቻላል። ከዛ ወደዚህ ከመጣችሁ በኋላ ቪው ሪዛልት ይላል ዚጋ ይህን ይሄን ተነካላችሁ። በመቀጠል ሬጅስትሬሽን ነንበር አስገቡ ሲላችሁ ዚጋ አይዲ ነንበራችሁን ታስገባላችሁ። አይዲ ነንበር ካስገባችሁ በኋላ ዚጋ ፈረስትኔም ወይም የመጀመሪያ ስማችሁ ታስገባላችሁ ማለት ነው ዚጋ ጋር። ከዛ በኋላ ቼክ ዩር ሪዛልት የሚለውን ይህን ስትነኩ በቀጥታ ውጤታችሁን መመልከት ትችላላችሁ። ፎቶችሁ እንደዚሁም አጠቃላይ ያመጣችሁት ማርክ አይቨሬጅ ፐርሰንታይል አላችሁ አጠቃላይ ይመጣል። ከእያንዳንዷ ትምህርት ያመጣችኋት ማርክ እዚህ ጋር ተቀምጦ እንደዚህ ታገኙታላችሁ ማለት ነው። ስለዚህ ለተፈተናችሁ ሁሉ መልካም ውጤት እንዲሆንላችሁ ተመኘው። አዳዲስ ነገሮች ሲኖሩም ቶሎ እንዳሳውቃችሁ ቪዲዮውን ላይክ በማድረግ እንደዚሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው። አመሰግናለሁ። በጣም ቻው።